ሰላምታችን በእያላችሁበት ይድረሳችሁ ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን ተጀምሯል። እንደሚታወቀው በፕሮግራማችን የተለያዩ የፌዴራልና የክልል ማረሚያ ቤቶች ተገኝተን የማረሚያ ቤቶች የስራ እንቅስቃሴ ምን ይመስላል፣ የህግ ታራሚዎች ስ የእርምት ጊዜያቸውን በምን አይነት መልኩ ያሳልፋሉ የሚለውን በማያ ከተማ ማረሚያ ተቋም ተገኝተን ምልከታ አዘጋጅተንላቸዋል። በቀዳሚነት ግን ሳምንታዊ የማረሚያ መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ አብራችሁን ቆዩ የፌዴራል ማረሚያ ቤት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸሙን ገመገመ በአፈጻጸም ግምገማ መድረኩ ላይ የኮሚሽኑ ኮሚሽነር ጄኔራል የኑስ ሙሉ የተሰሩ ስኬታማ ስራዎችን አጠናክሮ ለማስቀጠል ክፍተቶችን አርሙ ለመሄድ ግምገማው አስፈላጊ መሆኑን ተናግረዋል። ባሳለፍ ኖሩ ባመት መንግስት ለኮሚሽኑ ከፍተኛ ትኩረት መስጠቱን የተናገሩት ኮሚሽነር ጄኔራሉ የሕግ ታራሚዎችን አርሞና አንጽቶ ወደ ህብረተሰቡ ለመቀላቀል እየተሰራ ያለው ስራ ውጤታማ እንዲሆን መልካም ስነ ምግባር የተላበሰ ለተቋሙ ብሎም ለሀገሩ ታማኝና ሀቀኛ የማረሚያ ፖሊስና ሰራተኛ እንዲኖር በየደረጃው ለሚገኙ አመራሮች ትልቅ ኃላፊነት እንዳለባቸው አስገንዝበዋል። ከመደበኛው እቅድ ጎን ለጎን በኮሚሽኑ የሚስተዋሉ ክፍተቶችን ለመሙላት የሚያስችል የ100 ቀን እቅድ ተዘጋጅቶ በሁለተኛው ሩብ ዓመት ወደ ስራ መገባቱን የተናገሩት ኮሚሽነር ጄኔራል የኑስ ሙሉ እቅዱ በልዩ ትኩረት ድጋፍና ክትትል እንደሚፈጸም ተናግረዋል። የፌዴራል ማረሚያ ቤት ኮሚሽን ስትራቴጂክ ጉዳዮች ስራ አስፈጻሚ አቶ ቴዎድሮስ ወንድሙ በበኩላቸው ባለፉት ሶስት ወራት በፍርድ ቤት ውሳኔ መሰረት የሚላኩ የሕግ ታራሚዎችን በመቀበል ሰብአዊ መብታቸውን በማክበር መሰረታዊ ፍላጎታቸውን በማሟላትና የማረምና ማነጽ ተግባራትን በማከናወን ውጤታማ ስራ መሰራቱን አመላክተዋል። በግምገማ መድረኩ በክፍተት የተነሱ የአገልግሎት አሰጣጥና የመልካም አስተዳደር ችግሮች በቀጣይ መስተካከል የሚገባቸው በመሆናቸው ትኩረት ሰጥቶ መሰራት እንደሚገባ የጋራ መግባባት ላይ በመድረስ ተጠናቋል። የአካል ጉዳተኛ የህግ ታራሚዎችን አያያዝና አገልግሎት አሰጣጥን ለማሻሻል ተከታታይ የአቅም ግንባታ ስራዎች ሊከናወኑ እንደሚገባ ተጠቆመ። የፌዴራል ማረሚያ ቤት ኮሚሽን ከኢትዮጵያ ሴንተር ኦፍ ዲስኤቢሊቲ ኤንድ ዲቨሎፕመንት ከተባለ ግብረሰናይ ድርጅት ጋር በመተባበር ለ120 የከፍተኛ ጥበቃ ማረሚያ ለቀጠሮ ማረፊያና ለሴቶች ማረሚያና ማረፊያ ማዕከል አመራሮችና አባላት በአካል ጉዳተኞች አያያዝና አገልግሎት አሰጣጥ ላይ ያተኮረ የአቅም ግንባታ ስልጠና ተሰጥቷል። የከፍተኛ ጥበቃ ማረሚያ ማዕከል ዳይሬክተር ተወካይ ኮማንደር አብዱል ቃድር መሐመድ የአካል ጉዳተኛ የሕግ ታራሚዎችን አያያዝ አያያዝና አገልግሎት አሰጣጥን በማሻሻል ለማረም ማነጥ ስራ ውጤታማነት የተሰጠው ስልጠና ከፍተኛ ጠቀሜታ እንዳለው ተናግረዋል። አካል ጉዳተኛ የህግ ታራሚዎች በማረሚያ ቤት ቆይታቸው በሙያ ሆነ በስነ ልቦና ታርመውና ታንጸው እንዲወጡ የትምህርት፣ የህክምና፣ የመኖሪያ ቤትና የሚያስፈልጓቸው ልዩ ቁሳቁሶችን ለማሟላት ስልጠናው ትልቅ ግንዛቤ መፍጠሩን ኮማንደሩ አመላክተዋል። የኢትዮጵያ ሴንተር ኦፍ ዲስኤቢሊቲ ኤን ዲቨሎፕመንት የፕሮጀክት አስተባባሪ አቶ እስክንድር አለሙ በበኩላቸው ድርጅታቸው በፌዴራል ማረሚያ ቤት ኮሚሽን አመራርና አባላት የተሰጠው ስልጠናና ድጋፍ ለመጀመሪያ ጊዜ መሆኑን ገልጸው በአካል ጉዳተኞች ላይ የሚሰጡትን ስልጠናና ድጋፍ አጠናክረው እንደሚቀጥሉ ገልጸዋል። ያነጋገርናቸው የስልጠና ተሳታፊዎችም ስልጠናው በማረሚያ ቤቱ ስለሚገኙ አካል ጉዳተኛ የህግ ታራሚዎች ተገቢውን አገልግሎት ለመስጠት የሚያስችል መሆኑን ተናግረዋል። የድሬዳዋ ማረሚያ ማዕከል የህግ ታራሚዎች ታርሞና ታንጸው እንዲወጡ እየሰራ መሆኑ ተነግሯል። የድሬዳዋ ማረሚያ ማዕከል የማረማነጽ የትምህርትና ስልጠና ቡድን መሪ ኮማንደር ወንድማገኝ ደስታ የህግ ታራሚዎች ታርሞና ታንጸው እንዲወጡ የቀለም ትምህርትና የሙያ ስልጠና እንዲወስዱ ይደረጋል ብለዋል። ለትምህርትና ስልጠና አስፈላጊ የሆኑ ቁሳቁሶቹን በማሟላት ታራሚዎች ትምህርታቸውን በአግባቡ እንዲከታተሉ ይደረጋል ያሉት ቡድን መሪው በአመቱ መጀመሪያ ላይ ትምህርት ለሚከታተሉ ሁሉም ታራሚዎች ዩኒፎርም በማሰፋትና የትምህርት መረጃ ቁሳቁሶችን በማቅረብ እንደ ውጭ ማህበረሰብ ከአንደኛ እስከ አስረኛ ክፍል ትምህርታቸውን በአግባቡ እየተከታተሉ መሆኑን አንስተዋል። ከአስረኛ ክፍል በላይ የሆኑ ታራሚዎች በርቀት ትምህርታቸውን እንዲከታተሉ ከትምህርት ቢሮ ጋር በመተባበር እየተሰራ መሆኑን ጠቁመዋል። ከቀለም ትምህርት በተጨማሪ የህግ ታራሚዎች በልዩ ልዩ የሙያ ስልጠና በፀጉር ስራ በኮምፒውተር፣ በእንጨት እና በብረታ ብረት ስራ እየሰለጠኑ መሆኑን ኮማንደር ወንድማገኝ ደስታ ተናግረዋል። ውድ ተመልካቾቻችን ሳምንቱ መረጃዎች የተከታተላችሁትን ይመስል ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። እንደሚታወቀው የህግ ታራሚዎች በማረሚያ ቤት ቆይታቸው የተለያዩ የሙያ ባለቤቶች እንዲሁም የቀለም ትምህርት እንደሚወስዱ ይታወቃል። በዛሬው ፕሮግራማችንም በኦሮሚያ ክልል በማያ ከተማ ማረሚያ ተቋም ተገኝተን የህግ ታራሚዎች የማረሚያ ቤት ቆይታቸውን በምን አይነት የሙያ መስክ ተሰማርተው ያሳልፋሉ የሚለውንና እንዲሁም ከማረሚያ ቤት የእርምት ጊዜያቸውን አጠናቀው ሲወጡ ወደ ህብረተሰቡ ሲቀላቀሉ ምን አይነት ሙያ ያሳልፋሉ፣ በማረሚያ ቤት በተማሩት በሰለጠኑት የሙያ መስክ ተሰማርተዋል ወይ የሚለውን ሰፊ የሆነ ምልከታ አዘጋጅተንላቸዋል። ተከታትለን ተመልሰን እንገናኛለን። ስራ ለሰው ልጅ መሰረታዊ ፍላጎቱን ከማሟላት ጀምሮ ማህበራዊ ኑሮን ለማሻሻል እና የአእምሮ ጤናን ለመጠበቅ ያለው ድርሻ ከፍተኛ እንደሆነ መረጃዎች ያሳያሉ። በኦሮሚያ ክልል ማያ ከተማ ማረሚያ ቤት የሚገኙ የህግ ታራሚዎችም የስራን አስፈላጊነት ከተሞክሯቸው በመነሳት ያጋራሉ። ከስራ የሚበልጥ ምንም ነገር የለም። የሰው ልጅ ህይወት ያለ ስራ ምንም ዋጋ የለውም። ጊዜን በስራ ማሳለፍ ጥሩ ነው። ከመቀመጥ የሚገኝ ምንም ነገር የለም። እዚህ ያለው ኃይል ሁሉም የልማት ኃይል ነው። የአካባቢውንና የግቢውን ውበት የሠራው እዚህ ያለ ሰው ነው። የሕግ ታራሚዎች የተሻለ የሥራ ሞራል አለን። በሥራም ይሁን በትምህርት ላይ ትልቅ ፍላጎት አላቸው። ጠንካራ የስራ ባህልን ለመገንባት ያስችል ዘንድ ማረሚያ ቤቶች ፍርደኛ የህግ ታራሚዎች በስራ ላይ እንዲሳተፉ ያደርጋሉ። በኦሮሚያ ክልል ማረሚያ ቤቶች ኮሚሽን የማያ ከተማ ማረሚያ ቤትም በማዕከሉ ታራሚዎችን የሚያሳትፉ የስራ ፈጠራዎች ላይ ትኩረት በማድረግ ታራሚዎች የእርምት ጊዜያቸውን ስራ በመስራትና የሙያ ስልጠናዎችን በመውሰድ እንዲያሳልፉ በማድረግ ላይ ይገኛል። እዚህ ማረሚያ ቤት ባለይ ቆይታ ውስጥ ትልቅ ጥቅሜ ምንድን ነው? የአይምሮ ረፍት ነው፣ ትልቅ የአይምሮ ረፍት የነበረኝ እውቀት ለወንድሞቼ አካፍላለሁኝ። ለማረሚያ ቤቱም ቀንገለት እየሰራው አገለግላለሁኝ። ጋሌሴ ለጎጎ በሰራሁት ወንጀል በቁጥጥር ስር ውዬ እዚህ ማረሚያ ቤት በገባው በአንድ ወር ነው ስራ የጀመርኩት። ከዚያ እዚህ የተከፈተልንን የሀረማያ ቴክኒክና ሙያ ኮሌጅ ተመዝግቤ የእንጨት ሙያ ስልጠና ጀመርኩ። በሰለጠንኩት ሙያ ሰርተፊኬት ተቀበሉ እና ሌሎች ሙያዎች እንደ ግንባታና ብየዳ አሰልጥኜ እዚሁ ባገኘሁት ሙያ መምህራኑን በማገዝ ላይ ይገኛለሁሲሶገሙ ብዙ ነገር የምንማርበት ነው። ራሳችንን ዞር ብለን የምናይበት ነገር ነው። ማለት ጊዜያችንን እንዴት መጠቀም እንዳለብን ድሮ ያላስተዋላናቸው ነገሮችን ማስተዋል የምንችልበት ነው። ወንጀል ሰርቼ ነው እዚህ የመጣሁት። ወንጀል ክስተት ነው፣ እንዳጋጣሚ ነው የተፈጠረው። ከመጣው በኋላ በሙያዬ ማገዝ ጀምር። እዚያ ያለው ታራሚ መማር በጣም ነው የሚፈልገው። እኔም ለሙያዬ ፍቅር ስላለኝ ነው እየሰራ ያለሁት። የታራሚዎች የመማር ፍላጎትና የእኔ የሥራ ፍቅር ተገጣጠመ። ለዚያ ነው እዚህ በማስተማር እያገዝኩ ያለሁት። ልቆ የማረሚያ ቤት ሥራ ማረም ማነጽ እና አምራች ዜጋ ማድረግ ነው። ታራሚውን አምራች ዜጋ ማድረግ ማለት ከሰራው ወንጀል ተጸጽቶ ወደ ልቦና ተመልሶ ከዛ ከሰራው ስራ ተጸጽቶ ጥሩ ዜጋ ሆኖ ወደ ህብረተሰቡ እንዲቀላቀል ነው። ያንንም በምናደርግበት ጊዜ ግን የቀለም ትምህርቶችና የሙያ ስልጠና በብዛት ይሰጣሉ። እንዳያችሁት የቀለም ትምህርት ከአንድ እስከ 12 አሉ። እነዚህ ታራሚዎች እዛም እያሉ ሙያ ማግኘት አለባቸው። በሚያገኙት ሙያ ገቢያቸውን ማሳደግ ይጠበቅባቸዋል። ገቢያቸውን አሳድገው ራሳቸውንም እንዲችሉ እዛም ሆኖ ቤተሰቦቻቸውን እንዲረዱ የተለያዩ በተለያየ መልኩ የሚገለጹ ሙያዎች ይሰጣሉ። ለምሳሌ የእንጨት ሙያ አለ። የብረታ ብረት ሙያ አለ የሽመና አለ በዚህ ዘርፍ ሞያ ያላቸው ልምዱ ያላቸው የማሰልጠን በመንግስት እውቅና የተሰጣቸው በክልሉ ስራ እድል ፈጠራና ክህሎት ቢሮ በተዋረድ በከተማ ያሉ በዞን ያሉ ሙያተኞች ከነሱ ጋር ትብብሩ በመፍጠር ትርጉም ባለው መልኩ ስልጠና የተሰጠበት ያለበት ሁኔታ ነው ያለው። በማረሚያ ቤቶች የሕግ ታራሚዎች የጋራ መጠቀሚያ የሆኑ መኖሪያ ቤት ግቢ፣ የቤተሰብ መጎብኛ ቦታን ማጽዳትን ከመሰሉ ተግባራት ውጭ ባሉ ስራዎች ላይ የሚሳተፉ የሕግ ታራሚዎች ተመጣጣኝ ክፍያ የማግኘት መብት አላቸው። በኦሮሚያ ክልል ማረሚያ ቤቶች ኮሚሽን የማያ ከተማ ማረሚያ ቤትም ታዲያ ታራሚዎች በተለያዩ የስራ ዘርፎች ላይ ተሰማርቶ በመስራት ተጠቃሚም ጭምር እንዲሆኑ እያደረገ ይገኛል። በአትክልትና ፍራፍሬ ምርት ተደራጅተን እየሰራን ነው። በጣም ውጤታማ ስራ ነው እየሰራን ያለ ነው። ከዚህ ጀምረን እስከዚያ ድረስ ያለው መሬት ላይ ድንች አምርተን ሸጠናል። አሁን መሬቱን ድጋሚ አስተካክለን ቀይ ስር ዘራንበት። መሬቱን እያዘጋጀን አምርተን እንሸጣለን። መሬቱ ባያንሰን ከዚህ የበለጠ ምርት እናመርታለን። አባሎችም ያግዙናል። ልክ እንደ ራሳችን እርሻ ሰርተን እንገባለን። በአንድ ጊዜ ቢያንስ መቶ እና መቶ አምሳ ኩንታል ምርት እንሰበስባለን። ከብቶችንም እናደልባለን። በቅናሽ ገዝተን እስከ መቶ ሺህ ብር የሸጥንበት ጊዜም አለ ቀርሺ የተ ማሊክ አብር ጉረ በቀላል ማቴሪያሎች ስለምንሰራቸው በትርፍ ሰዓትም ልሰራቸው ስለምችል የሚቀር ነገር አይደለም። ምክንያቱም አሁን ከስራ መስብ ብንሰራቸው እነዚህ ቀላል ናቸው፣ ብዙ ጊዜ የሚፈጁ አይደሉም። በቀላሉ በትንሽ ሰዓታት ውስጥ የሚሰሩ ስለሆኑ እቀጥላለሁ። ከእግዚአብሔር ጋር በወጣም እንቀጥልበታለን። እኔ አሁን የምሰጠው ፊልዴ ውድ ሳይንስ ቴክኖሎጂ ነው። በእንጨት ውድ ወርክ ላይ ነው የማሰለጥናቸው ማለት ነው። ታራሚዎቹ ታራሚዎቹ ሰልጥነው ሞያቸውን በየሶስት ወሩ እየሰጠናቸው ሰርተፊኬትን እናደርጋቸዋለን። ከዛን ምዘናም አለ ሲኦሲም ይወስዳሉ በየሶስት ወሩ እያሰለጠንን ተማሪውን እናበቃለን ማለት ነው። ተንከና እንደምታዩት ብዙ ነገር ነው እየተሰራ ያለው። በየሩብ ዓመቱ አትክልትና ፍራፍሬ ምርቶችን እናመርታለን። ከዚህ ስኳር ድንች፣ ድንች፣ ቀይ ስርና ካሮት በዚህ መልኩ እናመርታለን። ካሮት ኮስቴ ማረሚያ ቤት የህግ ታራሚዎች ፍላጎትን ያላቸውን ሙያና እውቀት ግንዛቤ ውስጥ ያስገባ ስራ ላይ እንዲሳተፉ እንዲያደርግ ይጠበቃል። በማያ ማረሚያ ቤት በግብርና በግንባታ በእንጨትና ቅርጻ ቅርጽ ስራና ስልጠና ላይ ያሉ የህግ ታራሚዎችም በማረሚያ ቤቱ የተመቻቸላቸው የስራ እድል ተጠቃሚ እንዳደረጋቸው ይናገራሉ። ፍላጎትን መሰረት ባደረገ መልኩ ነው እየሰራ ያለሁት። የታራሚዎች የመማር ፍላጎት እንዲሁም ማረሚያ ቤቱ ስራን እንድሰራ ስለሚፈልግ ነው እያስተማርኩ ያለሁት በሙያዊ ማገዛ ማዛ አለብኝ ብዬ ነው ወስኜ፣ የምሰራው ደግሞ አብዛኛዎቹ በሰሩት ወንጀል የተጸጸቱ ናቸው። ለዚህ ነው ከሌሎች መምህራን ጋር በመሆን እያገዝኩ ያለሁት። እዚህ ከገባው ብዙ ሙያ ተምሬያለሁ። ከዚህ ስወጣ የሰለጠንኩበትን ሙያ የሚመለከቱ ማስረጃዎች ስላሉኝ ስራ አጣለሁ ብዬ አልሰጋም። በብዙ እጠቀማለሁ ብዬ አስባለሁ። እዚህ አሁን ባለኝ የእንጨት ሙያ በቀላሉ አንድ እቃ ሰርቼ በመሸጥ እጠቀማለሁ። አስመጡ እንደዚህ ሙጠኖ ዲን ቀባ ነማ ጀረ ጉርሜ የመስራት ልምድ አለኝ። ከሰዎች ጋር ተደራጅቼ ሰራለሁ። እነሱም ሌሎች ታራሚዎችን አስወጥተው እንዲያግዙን ያደርጋሉ። ከአመት እስከ አመት እንሰራለን፣ እናመርታለን፣ ገቢም እናስገባለን። ራምሻ ገሪ ገል ድረጋው እኔ የተማርኩት በቀላሉ በቃ ተስፋ አለመቁረጥ፣ እኔ ምራሴ እንዴት መቀየር እንዳለብኝ እኔ የተማርኩት ወደፊት እግዚአብሔር ብሎ በወጣ ሕይወቴን መቀየር የራሴን ሕይወት ማስተዳደር ለራሴን ማለት ለቤተሰብ ለሀገር እንዴት መጥቀም እንዳለብኝ ሰዓቴን ጊዜን እንዴት መጠቀም እንዳለብኝ ተምሬያለሁ። ሪፎምቶተ ዜራት ብዋን እንዲገቡ ነሞን በካ ቁድራ ሙድራ ከነኖም ለህግ ታራሚዎች ያለው ጥቅም እዚህ የተለያዩ አትክልትና ፍራፍሬ የሚያመርቱ ታራሚዎች ከዚህ ልምድ ወስደው ሲወጡ ለራሳቸው የሚሆን ሥራ ይፈጥራሉ። ዋናው ጥቅም ይሄ ነው። እዚህ እየሰሩ ውጭ የሚኖራቸውን የስራ ዕድል ያስባሉ። ለምሳሌ እዚህ ሲሰሩ የውሃ ጥረት ሲያጋጥም በአካባቢ ያለውን የውሃ ሀብት በማሰብ ምን ያህል ውጤታማ ሊሆን እንደሚችል ያስባል። ከዚህ ሲወጡ ወደ ውጤት የቀየሩም አሉ። ስለዚህ ዋናው ጥቅም እዚህ ያዩትን በአካባቢያቸው ላይ ሲሆኑ ወደ ተግባር መቀየር መቻላቸው ነው። የሮዋሲ ባያንት ወይሮ ተሳኒ ረት ሆጅት ጅጅሩ በህግ ወንጀለኛ ተብሎ ማረሚያ ቤት የሚገኙ የህግ ታራሚዎች የማረሚያ ቤት ቆይታቸውን ወንጀልን የሚጸይፉ የተለያዩ ሙያዎች ባለቤት የሆኑና ጠንካራ የስራ ባህልን ያዳብሩ ዘንድ የማረሚያ ተቋማት የማረምና ማነጽ ዘርፍ ላይ በትኩረት መስራት ይጠበቅባቸዋልና የኦሮሚያ ማረሚያ ቤቶች ኮሚሽንም ታራሚዎችን በማረሚያ ቤቶች ውስጥ በሚሰሩ በርካታ ስራዎች ላይ እንዲሳተፉ ከማድረግ ባለፈ የታራሚዎችን ስብና ግንባታ ላይም በትኩረት እየሰራ ይገኛል። እኛ እውን ጥረታችን እነዚህ ታራሚዎች ይነስ ሚብዛ የተካነ ሙያ አግኝቶ መውጣት ያለባቸው ነው። የቀለም ትምህርት የሌላቸው የቀለም ትምህርት ማማር ያለባቸው እያስተማርን ነው። ሙያ የሌላቸው ለምሳሌ ስፌት ሙያ፣ ጨርቃጨርቅ ስራ እዚህ መሀል አገር በደንብ ይሰራል። የእንጨት ስራ በደንብ ይሰራል። የብረታብረት ስራ በደንብ ይሰራል። በሌሎች ማረሚያ ተቋማት ተወሰነ ዳሰሳ ለማድረግ ሞክረናል ከዛ ሙያ ቀስመው ወጥቶ ብዙ ስራ ያጡ የሉ አንዳንዶች የራሳቸውን ተቋም ከፍተው ለራሳቸውም የስራ እድል ለሌሎች የስራ እድል እየፈጠሩ ያሉበት አንዳንዶች ባለብቶች ጋር ተቀጥሮ ጥሩ ስራ እየሰሩ ያሉበት ሁኔታ አለ ቴክኒክ ትልቁን ያደረገው ነገር እዚህ ውስጥ ብራንች ኖሮት ያው ተማሪው እዚህ ውስጥ ያለው ታራሚ በቴንሽን ከሚረበሽ ለምን እዚህ መጣ ብሎ ከራሱን እንትን ከሚል ያውና መጥተ መስራት ትችላለህ ወደፊት ሆነ ሙያ ኖሮ እንደ ውጭ ያለ ሰው ታድጋለ ብለን ራሱ ላይ ሰርተን ከዛን ያው ብቃት ኖሮት እንዲወጣ እያደረግን ነው ማለት ነው። የትኛውም ዜጋ ታርሞ ከወጣ ወደ ማህበረሰቡ ሲቀላቀል ሙያ ይዞ መቀላቀል አለበት በዛ ሞያ የጎላ ተሳትፎ ትልቅ ሚና ማድረግ ማበርከት ይጠበቅበታል። ለዛም ነው በተለይ ማረም ማነጽን እኛ እንዳንድ ዘርፍ ነው ያሳደግነው። በፊት ብሎ ዳይሬክተር ነበር። ዛሬ በክልል ደረጃ በምክትል ኮሚሽነር እንድንመራ ነው ያደረግነው። ታች ላይ የስራ ሂደት አለው፣ ሞያተኞች አሉ። ከዩኒቨርሲቲዎች ጋር እየተነጋገርን የማማክርት አገልግሎት እና የስልጠና አገልግሎት እያገኘን ያለንበት ሁኔታ ነው ያለው። ከኮሌጆችም ጋር የተነጋገርን በዛ መልኩ እያስገድን ያለንበት ሁኔታ ነው ያለው። የማያን በዛ መልኩ የተሻለ ውጤት እንዳያስገኙ እና ውጤታማ እንደሆኑ ከአዛዥ ጋር በቅድ ተነጋግረናል። ይህን እናስቀጥላለን። አብሮ ከ ከኛ ጋር ስለሆነ እጅግ አድርገን ያመሰግነን። በመቀጠል ወደ እናንተ የምናደርሰው ፕሮግራማችን በኦሮሚያ ክልል በማያ ከተማ ማረሚያ ተቋም ተገኝተን ልዩ የሆነ የህግ ታራሚዎች የማረሚያ ቤት ቆይታ እንዲሁም ግለ ታሪኳን አንድ የህግ ታራሚ አካፍላናለች። እሱን ተከታትለን ተመልሰን ገናኝ ሰዎች በተለያዩ የህይወት አጋጣሚዎች ማረሚያ ቤት ይገባሉ። በማረሚያ ቤት ቆይታቸው ደግሞ በማረሚያ ቤት ቆይታቸው የተማሩትን ነገር ያሳለፉትን ሌሎች ሰዎች ማረሚያ ቤት ያልገቡት ሰዎች ደግሞ ከነሱ እንዲማሩ የሚያካፍሉት የህይወት አጋጣሚዎች ይኖራሉ፣ ተሞክሮች ይኖራቸዋል እና በዛሬ ቆይታችን ከአንድ የህግ ታራሚ ጋር ቆይታ እናደርጋለን። እንታዋወቅ፣ ስምሽን? ቤዛ ሀብታሙ እባላለሁ። ቤዛ፣ መቼ ገባሽ ማረሚያ ቤት? 2013። ማረም ማረሚያ ቤት የገባሽበትን አጋጣሚ ታስታውሻለሽ? ምን ነበረ መሰሪው ምን ላይ ነበርሽ? ተማሪ ፈርኩኝ ያው ኮከበ ጽባህ ቀበና አዲስ አበባ ዛ ነበር የምማረው እና በቃ የነፍስ ግድያ በዛ ነው ተጠርጥሬ ገባሁት። እና የዛኔ በቃ ሲፈረድብኝ እና ወደ ማረሚያ ስገባ የሆነ በቃ ጉድጓድ ውስጥ የምገባው ምናምን ነበር የመሰለኝ። እንኳን አምስት አመት አምስት ቀን የምታሰር አልመሰለኝ። ምን ነበር አንቺ የምታስቢው ተማሪ እያለሽ? እስኪ አላማሽ ምን ነበር? እኔ በነገራችን ላይ ስማር ሩሮፍሎ የሆነ ሰብአዊ ህግ ማጥናት ነበር የምፈልገው እና ደግሞ ያው ታውቂያለሽ የሰው ልጅ ብዙ ያስባል። ግን ደግሞ ፈጣሪ የጻፈልሽም ነው ምትኖሩ። ማረሚያ ቤት በመግባትሽ ያጣሻቸውንም ነገሮች እንድታነሽልኝ ፈልጋለሁ። ያው ቤተሰብ ልጅን የሚያስተምረው ያ ሰው ያ ልጅ ተምሮ ጨርሶ እኛ ያስተማር ነውን ይከፍለናል፣ መበረታት፣ እነሱ እንትን ያለው የድገማቸውን ማረፊያ ይሆነናል ብሎ ነው እና ደግሞ እኔም ብሆን የዛኔ ስማር የነበረው ቤተሰቦች የቤተሰቦች ልፋት ለመክፈል ነው። የህግ ትምህርት ነበር መማር የምፈልገው። እና ተምሬ ማንም ሰው ቢሆን የሆነ እንደዚህ እሆናለሁ ብሎ የሚያስብ ሰው የለም። ተምሬ መልካም ደረጃ ላይ ደርሼ የእናት አባቴ ልፋት መልሳለሁ በምልበት ጊዜ ይሄ ነገር መጣ። እንደገና ደግሞ እነሱን መጦ እነሱን መርዳት ባለብኝ ሰዓት እዚህ ውስጥ አሁንም ሁለተኛ ተመልሶ እነሱን እየረዱኝ ነው። ምክንያቱም እዚህ ውስጥ ብዙ ነገር ያስፈልጋል። በዛ ላይ ሴት ልጅ ነኝ። እንደዛ ስለሆነ እሱ እሱ ይሰማሻል። እንደገና አሁን ፋሬጅ ልኔ ማግባት አለ፣ ልጅ መውለድ አለ፣ የራስሽን ከህብረተሰቡ ጋር ያው ያለ ኑሮ አለ እና ከሱ መለየት በጣም ይጎዳል፣ በጣም ይሰማሻል። ይሄ ነገር መጥቶ እዚህ ስገባ ያው ሞራሊቲም ብዙ ነገር ተጎድቼ ነበረ። እንዴት ተቋቋም ያው በቤተሰቦች የብርታት ነው። እና የሆነ ጊዜ እንደሆነ ታምሜ ውላ ሪፈር አዳማ ውላ ሄጄ ነበረ እና በቃ እና የአይምሮ ጭንቀት ነው ተብዬ ማለትና በቃ በዛ የተነሳ እንደገና ደግሞ በቃ ያው ቤተሰቦች ምንም ማድረግ ስለማይችሉ በቃ እኛን ምንም ማለት አይደለም፣ ፈጣሪ ያመጣው መቀበል ነው ሲሉ እሺ ብዬ እንደገና ደግሞ እስኪ አንዳንድ ነገሮችን ይሄ እንደምታያቸውን እንደምታያቸው ነገሮች እየሰራው እንትን ስል እንደገናም ትምህርቱን እየተማርኩ ሲሄድ ያው ነገም ሌላ ቀን ነው። እዚህ ውስጥ ምንድን ነው የተማርኩት እኔ ያውን ኩትን ነገር ሌላ ሴቶች ሴቶች ብቻ ሳይሆኑ ማንኛውም ማህበረሰብ መሆን እንደሌለበት ቢያንስ እዚህ ውስጥ ስለ ህግ ተመር ያለሁኝ ስለግ ብዙ ነገር አውቄ ያለውን መጀመሪያ ማላውቃቸውን ህግ ምንድን ነው ግን ስለ ህግ ብዙ ምንም ብዙ ማላውቅም፣ ግን እዚህ ስፋ አሁን በመጣሁበት ሰዓት ስለ ህግ ብዙ ነገር አውቄ ያለውን ቤተሰቦችንም አልፎም ደግሞ ማህበረሰቡ ማስተማርም መምከርም እችላለሁኝ ከዚህ ስወጣ እና እንዳይሰማኝ ደግሞ ምንድን ነው ይሄን አንዳንዴ ሲጨንቀኝ ምናምን ይሄን ነገር ትሰራለው ጊዜውን በዚህ ሰዓት አጠፋለሁ። በዛ ነው ብዙ ሰዎች ወንጀል ላይ የሚሳተፉበት አጋጣሚዎች በጣም የሚያስቆጩ ናቸው። አንቺ እንደዛ የምታስቢ አጋጣሚ ያለ፣ እስኪ የምታስታውሹ። ትዕግስት ቢኖረኝ ያችን ነገር ከመናገሬ በፊት የሆነ ብታክስ ኖሮ የሚል ነገር አለ እና ሰው የሰው ልጅ ትዕግስት ቢኖረው ያው እኔ ትዕግስት አለኝ ይላል፣ ግን ማንም ሰው ትዕግስት አለው ብዬ አላስብም። ምክንያቱም የአምስት ደቂቃ ስህተትና ትዕግስት ማጣፍ ነች እዚህ ጊዜውን እኔ 14 አመት ፍርተኛ ነኝ። አስቢ ያምስ ያምስ ደቂቃ ትግስት ማጣት ነው። 14 አመት ማለት ደስ እንኳን ደስ ይልች በጣም ይከብዳል። ደስ ይልች እና አምስት አመት ማለት ቢያንስ ውጪ ብኖር ተምሬ ተመርቄ ብዙ ሳ አገረኝም ማበረሰቡንም ራሴንም ቤተሰቤንም መለወጥ ስልጥም አባ አምስት አመት አምስት አመት ብዙ መለወጥ ምን ነገር አለ ግን ደግሞ አሁን ላይ መንግስት ላይ እንዶም ሸክም ነው እንኳን ትይ ነው ማሰበው እንደው ራሴን ያኛው ባህሪ እኮ ትክክል አይደለም። እዚህ በመግባቴ ይሄን አሻሽላለሁ ብለሽ የምታስቢው ነገር ይኖር፣ በጣም ቸኩል ነበር ቸኩል አለው ነገሮች ላይ ታገለች እና እኔ አሁን ላይ ሆኜ የራሴን ሳይሆንና የመጀመሪያ ቤዛ የሆነ ራሴም ግራ ይገባኛል። እና በጣም ቸኩል ነበረ። በቃ የሆነ ሰው እንትን ጋር ያቺን ነገር ማሳለፍ አልችልም። እና አሁን ላይ ደግሞ ትክል፣ ያቺ ነች ያቺ አለማሳለፍ ትዕግስት ማጣቴ ነች ዛሬ እዚህ እንድገኝ ያደረገኝ እና እንደዛ ስለሆነ ዛሬ ትዕግስትን ተምሬያለሁ። ከምንም በላይ ደግሞ በዚህ ምድር ላይ ስትኖር ሰምቶ መቻልና ትዕግስት ነው በጣም ትልቅ ነገር ነው። አንቺ እዚህ የተማርሽውን አይ እዚህ ቦታ ላይ መገኘት የለባቸውን በፍጹም ሰዎች ብልሽ የምታስቢ ነገር ካለ ህግ መኖሩ ጥሩ ነው እና እኔ ምንድን ነው የምመክረው፣ ያው የቀን ግጭት አይጠፋም እና ያንን ቸኩለሽ ወይም መያያዝ ምናምን ሳይሆን የእንትን የሚልሽ ነገር ሰው በመጥረጊያ ራሱ እዚህ ውስጥ አለች፣ በመጥረጊያ ወርውራ መቶባት የመጣች ማለት ነው። እና አሁን በጣም የሆነ ሰይጣን ነው ታውቂያለሽ? እንደዚህ አይነት ነገር የሚያደርገው። እና ከአንድ ሰው ጋር ስትታይ የሆነ በህግ አምላክ በቃ ብለሽ የህግ አካል ጋር ያንን ነገር ማድረስ ው በሰው ፍላጎት ነው። ከዛ ውጭ ደግሞ እንቅድም እንዳሳየሽኝ ምጣድ መቶልናል። ሶስት ፍሬኝ ምጣድ መቶልን ተደራጅተን ጤፍ አዘን ጤፍ እየጠበቅን ነው። እና ኮማንደር ደጉ ከዚህ ውጭም መስራት አለባቸው ብሎ እንትን ምጣድ አምጥቶልን ጤፍ ልኮልን ያንን ጤፍ እየጠበቅን ነውነ እንጀራ ጋግረን እዚህ የወንዶች ግቢ ሆቴል አለ የተወሰነ ሆቴል አለ እዛም ለነሱ አከፋፍለን እንደገና ደግሞ ውጭም ኮማንደር ደጉና ኮማንደር መላኩ ሰው አናግሮልን ለእነሱም እንትን ብለን ለማከፋፈል ዝግጅት ላይ ነው እንዲያረጋግራችሁ ለመሸጥ ከዛ ውጭ ትምህርትም ትማሪ ትማራለህ አስረኛ ተማሪ መቼ ጀመር 2017 ነው ዘጠነኛ ክፍል ጀመርኩት ዘንድሮ አስረኛ ተማሪ ነኝ። ስለዚህ ቀንሽን በጣም ቢዚ ሆንሽ ነው። በጣም ምን ይጠቅማል እንደው ዝም ብሎ እዚህ የእስር ጊዜሽን የማረሚያ ጊዜሽን ከማሳለፍ እንደዚህ እንደዚህ ዓይነት ነገሮች ማሳለፉ ጥቅም ኖረው ይሄን ባላረግ ኖረው ይህን እንዴት ሊሆን ቻለ ከአእምሮሽ ጋር የሆነ ጸብ ትፈጥሪያለሽ። ያንን ባላረገው ኖሮ እንደዚያ ባይሆን ኖረው ብለሽ እንትን ስትይ ያው። አይምሮሽ እየተጨናነቀ ለብዙ ነገር ሊዳረግሽ ይችላል። ግን ስራ ላይ ስትሆኚ አይምሮሽን ትኩረትሽን የምታደርጊው ስራ ላይ ነው፣ ስራሽ ላይ ነው። ይህን መቼ ጨርሰዋለሁ፣ ቢወጣት ይሸጥልኛል ወይ ያንን ነገር ነው የምታስብ። ስለዛ ያው ስራ ሲኖር ምንም ነገር አ እንትናት ወይም አታስቢም። አቅምሽን እንትንሽም ሰውነትሽም ድካም ላይ ንትስለመ ስትገቢ ራትሽን ትገለሽ፣ ትተኛለሽ። ጠዋት ትምህርት ቤት ነሽ፣ ከስራ ስራ ላይ ነሽ። ስለዚህ በቃ የስራ ኃላፊ ደስ የሚልሽ እዚህ ጋር ነው። አይምሮሽንም አታጨናነቂ። ስራሽን ትሰራ ያለሽ። ምን ያክል ጊዜ ቀርሽ እዚህ ከፈጣሪ ጋር? አራት አመት ከአምስት ወር ቀርቶኛል። አራት አመት ከአምስት ወር። እሺ፣ ከዚህ ስትወጪ፣ ከማረሚያ ቤት ስትወጪ ህይወት እንዴት ልትቀጥ ያሰብሽ? እኔ ያው ቅድም እንደነገርኩሽ በመጀመሪያ ማህበረሰቡን ነው የማስተምረው። ምክንያቱም ሰው የሰው ልጅ በራሱ መፍታት ሳይሆን በህግ ሁሉም ነገር ህግ አለው። በህግ መፍታት እንዳለበት እኔ የሆንኩትን ነገር በእኔ እድሜ ክልል ያሉ ሴቶችን መምከር እመክራለሁ። ከቤተሰቦቼ ነው ምጀምረው። እህቶች አሉኝ ያው የአክስት ልጆች ምናምን ስላለኝ እነሱን ነው ከኔ መማር እንዳለባቸው ትዕግስት ምን ያህል አሳልፍ ሰምቶ መቻልና የማሳለፍ ምን ያህል የሰው ልጅ ጠቀሜታ እንዳለው እነሱን አስተምራለሁ። እንደገና ደግሞ ያው እነዚህ ምናምን አስፋፍቼ ለመስራት ነው ሀሳቤ። በጣም አመሰግናለሁ። አመሰግናለሁ። ማረሚያ ቤቶችን የትምህርት የልዕቀትና የስልጠና ማዕከል ለማድረግ በሚደረገው የስራ እንቅስቃሴ ሁሉ ማንኛውም መንግስታዊና መንግስታዊ ያልሆኑ ድርጅቶች የበኩላቸውን አስተዋጽኦ ሊያደርጉ ይገባል፤ የዛሬው መልእክታችን ነው። የፌዴራል ማረሚያ ቤት ኮሚሽን ዘወትር እሁድ በዚህ ሰዓት ወደ እናንተ የሚያደርስላችሁ ማረሚያ የቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያቸው የቆዩት ኮንስታብል እየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።